ሰላሙ አሌይኩም ወራህመቱላሂ ወበረካቱህ ወድና፣ የተከበራችሁ የሶፊ ቻናል ቤተሰቦች እንደምን ናችሁ? ደህና ናቸው የጋሉ ሰላምን አልሀምዱሊላህ። አይመረጫ ዛሬ በአዲስ ቪዲዮ መጥቻለሁ። ምን ይዤላችሁ መጥቻለሁ? የመሰለ ሽፎን እያችሁታ። የመቀ በጣም ነው የሚያማምሩት። ወላሂ ላዚም። ይኸውላችሁ በሽ በሽበሽ ነው ወላሂ። በጣም ደግሞ የሚያማምሩ ከለሮች አዲስ ናቸው። ይሄ ደግሞ ይሄ አዲስ የመጣው ጣቃ ነው። አያችሁት አይደለ? ይኸውላችሁ ተሰርቶም ከነ ሻርቡ ነው። ደስ ዘከና ሳይማል ይሄም እዚህ ጋ አለ። እርሳሴ ነው። እቺ ፒንክ ናት። አይ ፈጣ ነው የማምረው በነገራችን ላይ ይሄውም በዚህ ማዳድስ አለ። ይሄ ደግሞ ያማምራል አይነት ነው የሆነብኝ። ወለህ ለዚህ መልኩ መጣው። ይሄ ልሙጡ ነው። ልሙጥ ስላችሁ እንትን የሌለው ማለት ነው። አሁን ማዘዝ ከፈለጋችሁ እኔ እዘዙ ማለት ነው። አሁን ኤርባ አሮ ድረስ ድረስ 3 ቀን 4 ቀን ሲደርሰው እያዋከባችሁ አትታዘሽን ምን አትይን ምን አትይን አትበሉኝ ማለት ነው። ምክንያቱም እኔ በበዓል ሰዓት መብራት ይጠፋል ምን ይጠፋል ስለሚያስቸግራቸው አዛ ነው ማለት ነውና ማዘዝ ከፈለጋችሁ ቅድሚያ ነው ማዘዝ ያለባችሁ። ምክንያቱም እንደዚህ መብራት ሲጠፋ አያስቸግረንም ማለት ነው። ቀርሞ ካልተሰራ ቀብድ ትከፍላላችሁ፣ ይታዘዛል፣ ይሰራላችኋል፣ በታማኝነት ይደረሳል ማለት ነው። ይች እንኳን አልቃለች እንዳላሳያችሁ የኔ ይህን ይመሳሰላል። በዚህ ያሉት ጣቃች ነው የሚያወጡት። ይሄ ተሰርቶ ስንት ነው? ይሄ ከነ አደሬው ስድስት ሺህ ብር ብቻ ነው። በነገራችን ላይ አዳሜ ውጪ ሁለት መቶ ድርሃም ሶስት መቶ ድርሃም እየገዛችሁ ኢትዮጵያ ገኩል ነው እንዳትሉ። በምን እዚ ደሰቡት ይኸው ላችሁ እጣ ያምራል። ሁለት ሜትር ሻር ብላ አለው። ስድስት ሺህ ብር ነው ከነ ሻርቡ ማለት ነው። ይሄ ሳ ይሄ ሶስት ሺህ አምስት መቶ ከነ ሻርቡ ብቻው ነው ከነ ሻርቡ ከነ ነጠላው ማለት ነው። ይኸው ላችሁ በዚያ ደግሞ ዞር። ይሄ ይሄም እንደዚህ ነው። ሶስት ሺህ አምስት መቶ ነው ከነ ነጠላው፣ ብቻውን ሶስት ሺህ ብር ነው። በጣም የሚያማምር ጣቃ መጥቷል አያችሁት አይደለ አሁን እነዚህ እነዚህ ጣቃ ምን ይወጣላቸዋል? ወደ ስራዬ ደግሞ ተመልሻለሁ አሁን ኢዱ አልፈዋል ጾሙ አልፈዋል ስራ ተመልሻለሁኝ ትእዛዛችሁን እቀበላለሁ ማለት ነው የቻቸው በጣም ነው የሚያመምሩት? ምንም አይወጣላቸው ሽክንክን ያሉ ማለት ነው እና ማዘዝ ለምትፈልጉ በየ- በየሁሉም ቦታ እናደርስላችኋለን በታማኝነት። ከናንተ የሚጠበቀው ማዘዝ ሆል ማድረግ ብቻ ነው። ደግሞ የተሰርቱ ላሳያችሁ፣ በነገራችሁ ላይ ቀርቧል። ዛሬ ካሜራው መቀረጫ ስላደስኩ ማለት ነው።

ይችላል ማለት ነው። ማዝ ለምትፈልጉ ማዝ ሻሽ በእያላችሁበት እናደርሳለን። ሰላሙ አሌይኩም ወረህመቱላ ወበረካቱ